በሞረትና ጅሩ ወረዳ ከ1.7 ሚሊዮን ኩንታል በላይ ምርት መሰብሰብ የሚያስችል የሰብል ቁመና መኖሩ ተገልጿል። በሄክታር ከ80 ኩንታል በላይ እንደሚጠብቁ የተናገሩት የወረዳው አርሶ አደሮች በቂ የምርት መሰብሰቢያ ማሽኖች እንዲዘጋጁም ጠይቀዋል። የወረዳው ግብርና ጽህፈት ቤት በበኩሉ የማጨጃና የመውቂያ ማሽኖችን ለማቅረብ እየሰራ ስለመሆኑም ገልጿል። ስነ ጊዮርጊስ ከበደ ተጨማሪ ያለው በሰሜን ሸዋ ዞን ከሚገኙ ትርፍ አምራች ወረዳዎች አንዱ የሞረትና ጅሩ ወረዳ ነው። ወረዳው በ2017/2018 የመህር ምርት ዘመን 33 ሺህ ሄክታር መሬትን በዘር መሸፈን የቻለ ሲሆን በምርት ዘመኑ ከ1.7 ሚሊዮን ኩንታል በላይ ምርት ለመሰብሰብ አቅዶ እየሰራም ይገኛል። የወረዳው ግብርና ጽህፈት ቤት ምክትል ኃላፊ ሙልጌታ ኃይለ ስላሴ የሰብሉ አሁናዊ ቁመና ከታቀደው በላይ ምርትን መሰብሰብ የሚያስችል ነው ብለዋል። ከ33 ሺህ ሄክታር ውስጥ በኮሞዲቲ ስንዴ 14 ሺህ ሄክታር ዘርተናል። ጤፍ 8400 ሄክታር ዘርተናል። ማሽላ 5620 ሄክታር የዘራንበት ሁኔታ አለ። ከአጠቃላይ ከዘር ጀምሮ እስካሁን ያለው ቁመናና ክትትል ከዚህ ውስጥ አሁን በምናየው የሰብል ቁመና ከባለፉት ዓመታት በጣም የተሻለ ነው። አስተያየታቸውን የሰጡን የወረዳው አርሶ አደሮች፣ ባለሙያዎች በሚሰጡን ሙያዊ ምክር ሀሳብ መሰረት የግብርና ስራችንን እያከናወንን ነው፣ በዚህም የተሻለ የሰብል ቁመናን ማየት ችለናል ሲሉ ተናግረዋል። ባለሙያዎች ግብአት ላይ የሆነ የዋግ የአረም ምናምን ክትትል እያደረጉ ለእኛም የተወሰነ ድጋፍ ያደርጉልናል። በእነሱ ድጋፍ በተነሳሽነትም እኛም አርሶ አደሩን ጭምር አዝመራችንን በየጊዜው እየተከታተልን ቶስ ኬሚካሎች በሚቀርቡበት ሰዓት እነኛ ኬሚካሎችን እያመጣን ርጭት እናካሄዳለን። ትልና ዋግ ተከስቶ ያንን እየረጭ ሆነ ትርፋማ ለመሆን ያው ጥረት እየደከምኩ ነው ማለት ነው። በሄክታር ከ80 ኩንታል በላይ ምርትን እየጠበቅን ነው ያሉት አርሶ አደሮቹ። በምርት ስብሰባ ወቅት የምርት ብክነት እንዳያጋጥም ወረዳው የማጨጃና ና መውቂያ ማሽኖችን በስፋት የሚገቡበትን ምቹ ሁኔታ ቢፈጥር ሲሉም ጥያቄ አቅርበዋል። አሁን ያለው አዝመራ ከአንድ ሄክታር ላይ እስከ መቶ ኩንታል እስከ 80 ኩንታል እናቅዳለን። በአቀር ነው ልክ ለማግኘት እንግዲህ ያው አዝመራውን እንደምታወት ቆንጆ ነው ብዬ ነው ያሉት። ኮምባይነሮች አነስተኛ ስለሆኑ ኮምባይነሮቹ ለወደፊት መንግስት የሚያስፈልገውን ብድርም ሆነ የተለያየ ነገር አስቦልን ትንሽ ተስፋፍቶ ይመጣልን፣ በጣም ትርፋማ ልሆናለን ብዬ አስባለሁ። የወረዳው ግብርና ጽህፈት ቤት ምክትል ኃላፊ ሙልጌታ ኃይለ ስላሴ በወረዳው ያሉት የማጨጃና መውቂያ ማሽኖች ውስን በመሆናቸው ሌሎች ተጨማሪ አማራጮችን ለመጠቀም የሚያስችሉ የቅድመ ዝግጅት ስራዎችን እየሰራን ነው ብለዋል። ምርት እንዳይባክን ወይም ቴክኖሎጂ የተለያዩ ቴክኖሎጂዎችን ቅድመ ዝግጅት አድርገን እንገኛለን። የመጀመሪያው ኮምባይን ሃርቨስተር ነው። በወረዳችን ላይ አምስት ኮምባይነር ሃርቨስተር አለ። እንዲሁም የትራክተር ትሬሸሮች አሉ። እዚያ ጋር አስር ትሬሸሮች አሉ። እነሱን አዘጋጅተን ቅድመ ዝግጅት እንዳይባክንብን የተለያዩ የቅድመ ዝግጅቶችን ስራ እያደረግን እንገኛለን። ከዚህ ቀደም ከአጎራባችና ሌሎች አካባቢዎች የማጨጃና ሞቂያ ማሽኖችን ወደ ወረዳው በማስገባት በምርት ስብሰባ ላይ የሚሳተፉ ባለሀብቶች በስፋት መኖራቸውን የገለጸው ጽፈት ቤቱ ዘንድሮም በተመሳሳዩ በምርት ስብሰባው ላይ መሳተፍ የሚፈልጉ ባለሀብቶች ወደ ወረዳው እንዲመጡ ጥሪውን አቅርቧል።